በጠቅላይ ቤተ ክህነት በኩል ስሜ ጠፍቷል በሚል በአቡነ ማቲያስ የተከሰሰው የሰንደቅ ጋዜጠኛ ዋና አዘጋጅ ፍሬው አበበ ከቀረበበት የወንጀል ክስ ነጻ ሆኗል። ዲያቆን ዳንኤል ክብረት በግል ብሎጉ ላይ አቡነ ማቲያስ ለቤተ ክርስቲያን ምዕመናን የድህነት ለመንግስት ደግሞ የደህንነት ስጋት በሚል በቤተ ክርስቲያኑ ያለውን ብልሹ አሰራር በተመለከተ የጻፈውን ጽሁፍ በጋዜጣው ላይ በማተሙ ምክንያት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በመንበረ ፓትርያርክ ጠቅላይ ጽፈት ቤት አማካኝነት ክስ ቀርቦበት የነበረው የሰንደቅ ጋዜጣ ዋና አዘጋጅ ጋዜጠኛ ፍሬው አበበ ላለፉት በርካታ ወራት ፍርድ ቤት ሲመላለስ መቆየቱ ይታወቃል። ስሜ ጠፍቷል በሚል ቅዱስ ፓትርያርኩ በመቶ ሺህ ብር የፍትሀ ብሔር ካሳ እና በወ ወንጀል የከፈቱትን ክስ እንዲዘጉለት ጎን ለጎን በተለያዩ አካላት ሲያስለምን እና ይቅርታ ሲጠይቅ የነበረው ጋዜጠኛ ፍሬው አበበ ከቅዱስነታቸው ክሱ ይነሳለት የሚል ምላሽ ሳያገኝ ጉዳዩ በክርክር ቆይቶ ዛሬ የፌዴራሉ መጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ሁለተኛ ወንጀል ችሎት በሰጠው ውሳኔ ተከሳሽ ጋዜጠኛ ፍሬው አበበ የቀረበበትን የወንጀል ክስ በሰውና በሰነድ ማስረጃ በበቂ ሁኔታ መከላከል በመቻሉ በተከሰሰበት ወንጀል ክስ ጥፋተኛ አይደለም ሲል ውሳኔ ሰጥቶለታል። ከዚህ በፊት በርካታ ወገኖች በዚሁ ማህበራዊ ሚዲያ በኩል ቅዱስ ፓትርያርኩ ለጋዜጠኛው ይቅርታ እንዲያደርጉለት የሚማጸኑ ጥያቄዎች ሲቀርቡ እንደነበር ይታወሳል።